በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአማን ተንሥአ እሙታን። ውድ የተዋሕዶ ልጆች፣ ባለመሐተቦች የደሙ ፍሬዎች፣ የድንግል ማርያም የወላዲተ አምላክ የአስራት የቃል ኪዳን ልጆች በያላችሁበት የክርስቶስ ሰላም ብዝት ትረፍረፍ ይበልላችሁ። በሀገር ውስጥም ከሀገር ውጭም በስደቱ ዓለም በተለያየ መከራና ስቃይ ውስጥ በመተትና በአስማት እየተጨነቃችሁ እየተቸገራችሁ ያላችሁ አምደው ቅዱስ ሚካኤል የሚታገላችሁን መተትን፣ አስማትን የሚልክባችሁን አመድ ያድርግላችሁ ያድርግልን። አምደው ቅዱስ ሚካኤል እንግዲህ ለምታውቁትም ለተደረገላችሁም እየተደረገላችሁ ላላችሁም ታውቁታላችሁ። ምን ያህል እየታደጋችሁ ምን ያህል ስሙን ጠርተን ከሞት አፋፍ ከሞት አደጋ ከሞት ጉድጓድ ነጥቆ በህይወት እያሻገረን እንባችንን እያበሰልን ልክ እንደ ባህራን ዛሬም ቅዱስ ሚካኤል ዛሬም አምደው ቅዱስ ሚካኤል የባህራንን የሞት ደብዳቤ ወደ ደስታና ወደ ሰርግ፣ ወደ ደስታ፣ ወደ ህይወት የቀየረ አምደው ቅዱስ ሚካኤል ዛሬም የብዙዎቻችን ህይወት ታሪክ እየቀየረ ይገኛል ማለት ነው። ከተቀባበለ መሳሪያ፣ ከተበጠበጠ መርዝ፣ ከተሳለ ሰይፍ፣ እኛ ከማናውቀው ጠላት ከሸመቀው ጥላት አሰራር እየጠበቀን እየታደገን ይገኛል ማለት ነው። አምደው ቅዱስ ሚካኤል እንግዲህ ያደረገውን ድንቅ ነገር ልንገራችሁ። አንድ እህታችን ስሟን መግለጽ ባልፈልግም በውጩ በባዕድ ሀገር የምትኖር እህታችን ነች። ይቺ እህታችን ከቤተሰብም ቤተሰብ ስላችሁ የቅርብ የቅርብ ከእናት ልጅ የሚላክባት አለ። የእናት ልጅ እሷ ላይ መተት እያደረጉባት የምትገኝ እዛም ባለችበት ቦታ ሆና በስደቱ ዓለም ሆናም ጎረቤቶቿ የሚያውቋት ከዚሁ ከኢትዮጵያ ተሰደው የሄዱ ትናንት ከትናንት ወዳ መልካም ነገር ያደረገችላቸው እነሱ ዛሬም ያሳድሯታል። እና ማጥቃት ወይም መጉዳት ሲያቅታቸው እሷን መጣል ሲያቅታቸው በልጆቿ ነበር የመጡት ማለት ነው። በልጆቿ ነው የመጡት። ልጆቿ በሰው እጅ እንዲጠፉ ማለት ነው። በሰው እጅ እንዲጠፉ እሷን ማዳከም፣ ማሳዘን፣ ተስፋ ማስቆረጥ ያለብን በልጆቿ ነው ብለው ሕጻናት ናቸው እንግዲህ ትምህርት ቤት ገዳይ ተልኮ ገዳይ ተመድቦ በመንፈሱ የተመራ የህግ አካል የታጠቀ አካል ገብቶ ልጇን ሊገልባት ሲል በተለያየ ነገር እግዚአብሔር በህልም ይገልጽላት ነበረ። መከራ፣ አደጋ፣ ሐዘን እንደመጣባት በህልም በጣም የበረታች እግዚአብሔር የረዳት ሞገሱን ያበዛላት ልጅ ስለሆነች ሰው ሲጥላችሁ እግዚአብሔር ያነሳችኋል፣ ወገኖቼ። እግዚአብሔር የጣለን ቀን ነው እኛ የምንወድቀው እግዚአብሔር ከወደቅንበት ያንሳን። ከተነጣጠረ መላጩ ከተሳበ ሞታችን ከተወሰነ በኋላ እግዚአብሔር በታሪክ ይቀይራል። እግዚአብሔር የሞትን መንፈስ ያስወግዳል። ይቺ እህታችን ልጇን ቅዱስ ሚካኤል አምደው፣ ቅዱስ ሚካኤል ስሙን እየጠራች በሚገርም ተአምር ከሞት አደጋ ያንን የተነጣጠረውን የታጠቀውን እሳት ውሃ አድርጎ ገዳዩም እዛው እጅ ከፍንጅ ተይዟል ማለት ነው። ገዳዩ እጅ ከፍንጅ ተይዞ አሁን በእስር ላይ ይገኛል ማለት ነው። ይሄን የሚያደርጉት መተተኞችና አስማተኞች ናቸው። የብዙዎቻችን ቤተሰብ በነገራችን ላይ የብዙዎቻችን ቤተሰብ የብዙዎቻችን ቤተሰብ በዚህ አደጋ ውስጥ አልፈዋል። በዚህ ፍርድ ሳያውቁት በሞት ተነጥቀውብን ሀዘኑ ዛሬም ከአእምሯችን ከህሊናችን ያልወጣልን ችግሩ ሸክሙ ከላያችን ላይ ያልተራገፈልን ብዙ ሰዎች አለን፣ ብዙ ሰዎች አለን ማለት ነው። የቤተሰቦቻችን ለህይወታቸው ማለፍ የእኛ ህይወት አደጋ ላይ ምስቅልቅል ህይወት ላይ ለመውደቁ ምክንያት በችግር አለንጋ ለመገረፍ የበቃንበት የክፎች ክፋት ዛሬም በዙሪያችን በእኔና በእናንተ ህይወት ላይ ትልቅ ጠባሳ ጥሎ አልፏል። ዛሬም እነዛ ተረፍ ዳቢሎሳውያን መተተኛና አስማተኛ ዛሬም የእነሱ ልጆች አሁንም ስራቸውን ቀጥለዋል ማለት ነው። የመተተኛ ልጅ መተተኛ ነው የሚሆነው፣ የአስማተኛ ልጅ አስማተኛ፣ የሌባ ልጅ ሌባ ነው የሚሆነው፣ የነፍሰ ገዳይ ልጅ ነፍሰ ገዳይ ነው የሚሆነው ወገኔ። ስለዚህ የተዋሕዶ ልጆች የደሙ ፍሬዎች፣ መድኃኒተ ዓለም ኢየሱስ ክርስቶስ ቤዛ የሆናችሁ አምደው ቅዱስ ሚካኤል በምልጃው በቃል ኪዳኑ ይርዳችሁ ያስባችሁ ግድላችሁም፣ በአገር ውስጥ ሆናችሁ፣ በባዕድ አገር ያላችሁ፣ ይሄንን ታምር ይሄንን አሰራር የሰማችሁ፣ ይሄንን ቪዲዮ ይሄ ቪዲዮ የደረሳችሁ፣ ከሞት አደጋ ማምለጥ የምትፈልጉ፣ ሞት ያዣበበባችሁ፣ ጠላት የመከረባችሁ ገዳይ ያነጣጠረባችሁ የተዋህዶ ልጆች ወደዚህ ቦታ መሄድ የምትችሉ እንድትሄዱ መሄድ የማትችሉ ደግሞ ስመ ክርስትናችሁን ጸሎት ማስደረጊያ መባችሁን ላኩ። መውለድ ያቃታችሁ መውለድ ያልቻላችሁ ማይጸናችሁ በዳቢሎስ ወይም በመተት የተዘጋ በአይነ ጥላ በመተት የታሰራችሁ ትዳር ለማግባት እየፈለጋችሁ ዘመናችሁ ያለፈባችሁ የተሻገራችሁ እንዲሁም የተቸገራችሁ መስራት እየቻላችሁ እንዳትሰሩ የተደረጋችሁ የታሰራችሁ እስራት ማለት የስጋ እስራት አይደለም። የመንፈስ እስራት የደረሰባችሁ በነፍስም በስጋም በመንፈስም በስጋም የታሰራችሁ ነፍሳችሁም ስጋችሁም ታስሮ በቤት ውስጥ መስራት እየቻላችሁ የወጣትነት ዘመናችሁ እየባከነባችሁ ትዳራችሁ እየተበጠበጠ እየተሰቃያችሁ ሁል ጊዜ ለቅሶና ሐዘን፣ ጩኸትና ሁከት ሕይወታችሁን እያናወጸባችሁ የተቸገራችሁ አምደው ቅዱስ ሚካኤል በሉት። አምደው ቅዱስ ሚካኤል እንግዲህ የመተተኞችንና የአስማተኞችን ስራና ሴራ የሚያፈርስ መተተኞችን የሚያሳፍር መተታቸውን የሚያፈርስ የሚያከሽፍ ድጋሚ ሲያድሱ ደግሞ ወደ ራሳቸው እየተመለሰ ያ የላኩት የሞት ጽዋ በነሱ ላይ እንዲመለስ የሚያደርግ ያልተመለሱትን ደግሞ ጊዜ ይሰጣቸዋል። እስከሚመለሱ ድረስ ጊዜ ይሰጣቸዋል፣ ምልክት ይሰጣቸዋል። ምን እያደረገ ጤናቸውን፣ ጤና በማሳጣት እየገሰጸ፣ ሀብት ንብረታቸውን እያጠፋ እያወደመ መመለስ እስከሚችሉ ድረስ አልመለስም ካሉ በዚህ ምልክት አልመለስም ካሉ በዚህ ቅጣት፣ በዚህ ጉሰማ አልመለስም ያሉትን ደግሞ እነሱን ብቻ ሳይሆን የነሱ የሆነውን ሁሉ በሞት እየጠረገ እየጠራረገ እንደ ደራሽ ውኃ ወደ ሲኦል ነው የሚያግዛቸው። የቦታው ቃል ኪዳን ይሄ ነው። ይሄንን ቪዲዮ መተተኞችም ይሰሙታል። መተት የሚደረግባችሁም እየሰማችሁት ነው። መተት አድራጊው ወይም ደግሞ ከኔ በላይ የሚያውቅ የለም እኔ ጾም አለው እያለ በግሩ ብቻ ቤተ ክርስቲያን የሚመላለስ ልቦናው ግን የዳቢሎስ የሳጥናኤል መጨፈሪያ መደነሻ የሆነ ይህም ቪዲዮ ሲመለከት እነዚህ ደግሞ የማያመጡብን ነገር የለም የምትሉ፣ መመለስ የምትችሉ ከሆነ ተመለሱ። ካልተመለሳችሁ ደግሞ የእናንተ ጥፋት ለልጆቻችሁ ይተርፋል ማለት ነው። እንደቀለዳችሁ እንዳሾፋችሁ አትኖሩም፣ አትቀጥሉም። እየመረረህም ቃሉ እንደ መጥረቢያ እየፈለጠህ፣ እንደ ጩቤ እየቆረጠህም ቢሆን ስማው። ንስሐ ለመግባት ካሰብክ ይሄ የማንቂያ ደወል ነው። ክፋትህን ለመተው ካሰብክ ይሄ ላንተ፣ ለእኔ፣ ለሁላችን፣ ለሁላችንም ለምንሰማ ሁሉ የማንቂያ ደወል ነው። አይ አልሰማም፣ ሁሉም ከእኔ መዳፍ አያልፍም ብለ የምትመጻደቅ ከሆነ ማጅረታቸው የደነደነ ድንገት ይቀጫሉ ይላል መጽሐፍ ቅዱስ። አንገታቸውን ያደነደኑ ማለትም የተሰቀለውን ማየት የተሳናቸው፣ ክርስቶስን ማሰብ የተሳናቸው መተተኞችና አስማተኞች፣ ትዕቢተኞችና ፍርድ የሚያጓድሉ ምስኪኖችን፣ የእግዚአብሔር ልጆችን የሚበድሉ ሁሉ ይጠፋሉ፣ በጥፋታቸው ይጠፋሉ። እህታችንን የሰማ ለእሷ የደረሰ አምደው ቅዱስ ሚካኤል ሁላችሁንም ይስማችሁ። በጣም ድንቅ ነገር ነው። መንፈሱ ተይዟል፣ ታስሯል። ይህ ማለት እናንተ አሁን አንዳንድ ጊዜ እዛ ቦታ ላይ ጸሎት አስደርገናል ብላችሁ ቁጭ ትላላችሁ። እንደዛ ሳይሆን የእግዚአብሔርን ድርሻ ስንጠብቅ የእኛን ድርሻ መወጣት ይገባናል ማለት ነው። የእኛ ድርሻ እንዴት ነው? በጾምና በጸሎት በስግደት ወደ እግዚአብሔር ዘወትር ጠዋት ማታ መንበርከክ ያስፈልጋል። መዳን የምትፈልጉ መዳን የምትወዱ የመዳን ቀን ዛሬ ነው፣ እሱም አሁን ነው። ወደዚህ ቦታ ላይ ገዳሙ ጉዞ ያዘጋጃል። ሰኔ አስራ አንድ ቀን ጉዞ አለ። በ11 መነሻ ነው። በ13 መመለሻ ነው። ታቦት በወጣበት አባቶች፣ ካህናት፣ ሊቃውንት ጸጋ ይበዛላቸው አባቶች በሚገኙበት ታቦተ ሕጉ አውደ ምሕረት ላይ በወጣበት መቋሚያ ይዘቀዘቃል። ጠላታችን ዲያብሎስ እርኩስ መንፈስና ስራው አሰራሩ ከነሰራዊቱ ከነሰራተኞቹ፣ ከነመተተኞቹ ስራው የሚገለጥበት ስራው የሚከሽፍበት ዕለትና ቀን ስለሆነ ይህ እድል እንዳያመልጣችሁ። በሀገር ውስጥም ሁናችሁ በሀገር ውጭም ሁናችሁ ይሄንን የምትሰሙ መባችሁን እና ስመክረስናችሁን እንደዚህ በመስጠት ይታያቸዋል። እንደዚህ በማጻፍ ጸሎት ማስደረግ ትችላላችሁ ማለት ነው። ይታያችኋል አይደለ? ስለዚህ በዚህ ልክ ነው እየተመዘገበ ያለው ሰው ማለት ነው። ገና ከወዲሁ እንግዲህ እያያችሁት ነው፣ ብዙ ሰው ተመዝግቧል። ይሄ ዕድል አያምልጣችሁ። የምዝገባ ጊዜ ውስን ቀን ስለሆነ ማለት ነው፣ እዚያ ቦታ ላይ ስማችሁ ይግባ። እንደው መሄድ ማትችሉ መሄድ የምትችሉ የእግር መንገድ አለው፣ ሁለት ሰዓት የእግር መንገድ አለው። ይሄንን አምናችሁበት እንድትመጡ ነው። መሄድ የማትችሉ ሰዎች ባላችሁበት ሁናችሁ ልባችሁን መባችሁን ላኩ፣ በጸሎት በርቱ። መሄድ የምትችሉ ደግሞ ቦታው ላይ ከወዲሁ ዝግጅት አድርጋችሁ አብረን እንሄድ ነው። ሌላው ዝክር ስላለ ካህናትን እናበላለን። የመጣውን እዛ ቦታ ላይ የደረሰውን ምእመናን እናስተናግዳለን። እዚህ ዝክር ላይ መሳተፍ የምትፈልጉ በረከቱ አይለፈኝ፣ በጸሎትም አስቡኝ የምትሉ ካላችሁ ወደ ማህበሩ መቀላቀል ወደ መንፈሳዊ አገልግሎቱ መግባት የምትፈልጉ የማህበሩ አንድ አካል መሆን እፈልጋለሁ የምትሉ ሰዎች ከማህበሩ አባል ለመግባት የሚያስፈልገው ቀናነት ነው፣ ፈቃደኝነት ነው። በጉልበትም ሆነ በገንዘብ በሐሳብም ድጋፍ ማድረግ ነው። በዚህ ምድር መንፈሳዊ ነገር ያደረግነው በላይ በሰማይ ደግሞ ቅዱስ ሚካኤል ሰማያዊ ዋጋ፣ ሰማያዊ ደሞዝ፣ ዘላለማዊ ጸጋ፣ ዘላለማዊ ልጅነትን የምናገኝበት ስለሆነ ይህ እድል አያምልጣችሁ። ተአምረኛው አምደው ቅዱስ ሚካኤል ገዳም ለመሄድ ቤቱን ለመስራት እንዘጋጅ። በዚህ ባለቀው ዘመናችን ባለቀው በከፋው አስቀያሚ በሆነው ድካም በበዛበት ኑሯችን በማይመቸው ዓለም የሚመቸውን መንፈሳዊ ሥራ እንስራ። ለእግዚአብሔር ምቹ የሆነ ሥራ አሰራር፣ መንፈሳዊ አገልግሎት። ስለዚህ በተቀምጠላችሁ አድራሻ እየደወላችሁ መመዝገብ፣ ሐሳብ አስተያየታችሁን መስጠት ትችላላችሁ። ጸልዩ ስገዱ አምደው ቅዱስ ሚካኤል አሁንም ይድረስላችሁ ስራ የሌላችሁ ጤና የሌላችሁ ትዳር የሌላችሁ ሰላም የሌላችሁ በረከት የሌላችሁ በተለያየ ነገር በጭንቀት ውስጥ የሆናችሁ እዚህ ቦታ ላይ ሂዱ የትኛውም ቦታ ብትሄዱ እንደ አምደው ቅዱስ ሚካኤል የሚሆን የቃል ኪዳን ቦታ የለም ሌላ ቦታ ሄዳችሁ ተጠምቃችሁ ድናችሁ ሊሆን ይችላል። እቤት ስትሄዱ ግን ከሶስት ቀን ከአራት ቀን ከሳምንት በኋላ የአየድሳት መንፈስ ምን ይላል? ይላካል ወይም ይታድሳል ማለት ነው። እዚህ ቦታ ላይ ግን አምደው ቅዱስ ሚካኤል ገዳም ላይ ስትሄዱ ሊያድሱ ይችላሉ፣ ሊልኩ ይችላሉ። እሱም ለጊዜው ይታገሳቸዋል፣ የንስሐ ዕድሜ ይሰጣቸዋል። ተመለሱ ይላቸዋል በህልምም በአንድም በሌላ የማይመለሰውን ግን እስከ መጨረሻው ድረስ ነው። አይደለም ወደ ሰው መላክ ወደ ራሳቸው ያ የጥፋት መተት ለሰው ያደረጉት ወደ ራሳቸው ሲመለስ፣ በንብረታቸው፣ በጤናቸው፣ በተለያየ ነገር ይፈትናቸዋል ማለት ነው። ለምን ለጓደኛው፣ ለጎረቤቱ፣ ለእህቱ፣ ለወንድሙ፣ በሱ ዙሪያ ላሉት ክፉ ለሚያደርግባቸው ያደረገባቸው ያ የክፋት ስራው ወደ ራሱ ወደ መታችሁ ይሄዳል፣ ወይም ወደ መታች ይመለሳል ማለት ነው። ያ መንፈስ ሲመለስ ነው ያንን ሰው ምን የሚለው የሚፈትነው ማለት ነው። ለምን ለሰው ነዋ ፈተና የላከው ለሰው ነዋ ክፋት የላከው አያችሁ። አልመለስም ካለ ግን፣ ከዛ ጥፋቱ የማይመለስ ከሆነ አምደው አሁንም ያምደዋል፣ ያጭደዋል፣ ይነቅለዋል፣ ያጸደዋል ማለት ነው። ይሄ ነው በቃ ያለው ነገር ሌላው ገንዘብ ባደራ መልክ ሰታችሁ ወይም አበድራችሁ አስቀምጡ ሊ ብላችሁ ሰታችሁ፣ የተከለከላችሁ፣ የተካዳችሁ፣ ድንበር የተገፋችሁ፣ የተቀማችሁ፣ የእናንተ ሀቃችሁን የተቀማችሁ፣ ገንዘባችሁን ላባችሁን የተቀማችሁ ሰዎች ካላችሁ መጥሪያ ይሰጣል። እዚህ ቦታ ላይ መጥሪያ ይሰጣል። በጉልበት በስግብግብነት፣ ባልጠገባይነት የተቀማችሁ ሰዎች ባልጠግባዮች የተወሰደባችሁ ንብረት እንዲመለስላችሁ መጥሪያ ይሰጣችኋል፣ እዚህ ቦታ ላይ ማለት ነው። ያንን መጥሪያ ሰጥታችሁት አልቀርብም ካለ አሳውቁ። ከዛ በኋላ መቋሚያ ማስጣል ትችላላችሁ። ይሄንን ካደረጋችሁ በኋላ ያ ሰው ያ የወሰደውን ንብረት ሳይበላው ነው የሚጠፋው ማለት ነው። ስለዚህ ይሄንን ቪዲዮ በአምደው በቅዱስ ሚካኤል ስም ነው የምጠይቃችው። ለሁሉም ለተቸገሩት ይድረስ፣ ለተገፉት ይድረስ። ሸር አድርጉት፣ ሸር አድርጉት። አሳብ አስተያየታችሁን በኮሜንት ግለጹልኝ። የሚጋፉንን አሳልፈን እንሰጣችኋለን። የሚታገሉንን አሳልፈን ለአምደው ቅዱስ ሚካኤል ነው የምንሰጠው። ከዛ በኋላ ስራውን ይሰራል ማለት ነው። ቀልድ ቀልድ የለውም። አይታገሳቸውም። ይሄ የቦታው ቃል ኪዳን ነው። አንዳንድ ሰው ዝም ብሎ የሚጃጃል አለ፣ የሆነ ለማዘናጋት፣ የጥርጣሬ መንፈስ ሰው ላይ ለመንዛት። ቅዱስ ሚካኤል እኮ እዚህም አለ ያለንበት፣ እዚህም አለ ይላል። ቅዱስ ሚካኤል በምድር ብቻ አይደለም በላይ በሰማይ ነው መጀመሪያ በሰማይም በምድርም አለ። በባህርም ብትሄዱ በየብሱም ብትሄዱ፣ አየር ላይ ብትበሩ፣ ሰማይ ላይ ብትወጡ አለ ቅዱስ ሚካኤል። ግን የየቦታው ቃል ኪዳን ደግሞ ልዩ ልዩ ነው እንጂ ቅዱስ ሚካኤል ያለው እዛ ብቻ አይደለም። ይሄንን ተልካሻ ምክንያታችሁን ለምት ለምታቀርቡ ለማስረዳት ለመተንተን የምትፈልጉ ሰዎች እኛ አንሰማችሁም። በዚህ ምክንያት አድርጋችሁ ሰውን ከመንገዱ፣ ሰውን ከድህነቱ፣ ሰውን ከሰላሙ ልታርቁት የምትፈልጉ ሰዎች ካላችሁ ቅዱስ ሚካኤል ይፈርድባችኋል በተሳለ የእሳት ሰይፍ ዳቢሎስንና ሰራተኞቹን ከላይ ከሰማይ አውርዶ አምዘግዝጎ ይጣል እናንተንም አውርዶ አዋርዶ ያሳየናል ማለት ነው። ተጠንቀቁ! ተጠንቀቁ! የታመማችሁ፣ የተቸገራችሁ፣ የተጨነቃችሁ ኑ። ለሌላውን ሸር በማድረግ እንደናንተ የተጨነቀው ይዳል የተቸገረው የታሰረው ይፈታ በነፍስም በመንፈስም በስጋ በአጥንት ተቆራይንቶ ያለ የስራይ የመተት ያስማት የደፍተራ መተት የጥንቆላ መተት ያስማት የኮከብ ቆጣሪ ያውደነገስት አሰራርና ሴራ ሁሉ በየሚዲያው እያያችሁ የተ የተታለላችሁ ገንዘባችሁን ሰታችሁ፣ ጤናችሁን አታችሁ። እኔ በጣም ይገርመኛል። ገንዘባችሁን ገንዘብ ከፍላችሁ ንብረት አበረክትልሃለሁኝ፣ ጤናህን እሰጥሃለሁኝ፣ በቅጠለ ቅጠል አድንሃለሁኝ ተብለህ ተብለሽ መጨረሻ ላይ ዛቻ የደረሰብሽ እሰራልሃለሁ፣ እሰራልሻለሁ የተባልሽ የተባላችሁ ወደዚህ ይህንም ቪዲዮ አሁንም ሸር አድርጉት ነው ምለው። ሰላም ሁኑልኝ። ሰላም እግዚአብሔር ይብዛላችሁ። ሌሎች ድንቅ ድንቅ ምስክሮችም ይነገራሉ። ቤተሰብ ያልሆናችሁ ቤተሰብ ሁኑ፣ ተቀላቀሉ። የቅዱስ ሚካኤል ማህበር አባል መሆን የምትፈልጉ የአምደው ቅዱስ ሚካኤል ማህበርተኛ መሆን የምትፈልጉ በየጊዜው በየሰዓቱ አመታዊ ክብረ በዓል አሁን ለጊዜው እያደረግን ወይም ደግሞ እየዘከርን እንገኛለን ማለት ነው። ሌሎች ሌሎች መንፈሳዊ አገልግሎት መንፈሳዊ ቱርፋትን እየሰራን እያገለገልን እንገኛለን። እዚህ በረከት ላይ እዚህ መንፈሳዊ አገልግሎት ላይ መሳተፍ የምትፈልጉ ሀሳቡ ይስማማኛል ያላችሁ ኑ፣ በሩ ክፍት ነው። ጤናማ የሆናችሁ ሰዎች፣ በአስተሳሰባችሁ ጤናማ የሆናችሁ ሰዎች ኑ። በአስተሳሰብ ማለት ነው። በአስተሳሰብ የታመመ ሰው አለ። እንደሌላው ማህበር ገብቼ ይበጠብጣለው ቢል ያ ሰው ሰላማዊ ሰው መስሎ ጤናማ ሰው መስሎ የብዙ መንፈሳዊ ማህበሮች ለመበተን ብዙ ክፉ ሰዎች ገብተውባቸው ያ ማህበር ከስራው ከአገልግሎቱ የተበተነ ሰው አለ ማህበር አለ ማለት ነው። እዚህ ቦታ ላይ ግን ነጥብ ማለፍ አይቻልም። ነጥብ እለት እለት ነው አጸሎት የምናስደርገው እለት እለት ማለት ነው። እለት እለት እየነቀለ ነው የሚጥለው ማለት ነው። ስለዚህ በአስተሳሰብ ጤናማ የሆናችሁ ሰዎች ኑ፣ በአመለካከት ጤናማ የሆናችሁ ሰዎች ኑ፣ መንፈሳዊ ቅናት ያደረባችሁ መንፈሳዊ ህይወት የናፈቃችሁ ኑ። ሰላማችሁ በድጋሚ ይብዛላችሁ፣ ውድ ኢትዮጵያውያንና ውድ ኤርትራውያን ከአጽናፍ ዓለም እስከ አጽናፍ ዓለም ከጥግ ጥግ ከአድማስ አድማስ ያላችሁ ይሄ ቪዲዮ እየደረሳችሁ መልእክቴ ይሄ ነው። አሁንም መልእክቴን በቅዱስ ሚካኤል ስም አስተላልፉልኝ። ይሄንን ያደረጋችሁ ይህንን ቪዲዮ ለሌላው ሸር ያደረጋችሁ ሁሉ ሸረኛውን፣ ሟርተኛውን፣ አስማተኛውን መተተኛውን ሁሉ ከእናንተ ያርቅላችሁ ሰላሙን